ራስን ሁልጊዜ ጊዜ እንደተበዳ አድርጎ ማቅረብ ተገቢ አይደለም ይላል። ይህ አስተያየት ከምን የመነጨ ነው መሰላችሁ? የገዳይ መንፈስ ሲጠናወታችሁ የሚመነጨ ሐሳብ ነው። ሁልጊዜም እንደምለው ከቤተ ክርስቲያን ውጭ ያሉ ሰዎች፣ በተለይ በታድሶ እንቅስቃሴ ውስጥ ያሉ ሰዎች ለቤተ ክርስቲያን ያላቸው ጥላቻ ሰባዊነታቸውን እንኳን ከነሱ ተገፎ እስኪሄድ ድረስ ማለት ሰባዊ ስሜት እንዳይሰማቸው እስኪሆኑ ድረስ ጠልቆ ገብቷል። ለቤተ ክርስቲያን ጥላቻቸው ማለት ነው። ማንም ሰው በአንገቱ ማተብ የተነሳ ኢትዮጵያዊ ሆኖ የሆነ ክርስቲያን ተገደለ ሲባል ክርስቲያን መሆን ሙስሊም መሆን አይጠበቅብህም። ይሄ ሰባዊነት አይደለም። ለምን እንዲሆናል ብሎ መጠየቅ ጤናማ ነበር። ይሄን መቃወም ደግሞ ክፉ መንፈስ የተጸናወተ የምታመጣው የምታወጣው ድምጽ ነው ማለት። በጋሻው ምንድነው ያለው? ሻሸመኔ ላይ ምንድነው ሲዲ ተቃጥሎብኝ ምናም ምናም ብሎ የራሱን ሮሮ ሊያቀርብ ፈልጓል። በምንፍቅና ነው የደረሰብህ። ምንፍቅና ደግሞ በጣም አስጠልይ ከመሆኑ የተነሳ ስላሴን ትምህርት እስካለማወቅ ድረስ እና እናስታውስ በደብዳቤ ይቅርታ የጠየክበትም ያለማወቅ ቤቱን የሰራብህ ሰው ስለሆንክ፣ በሰዓቱ የነበረ ምንፍቅና ሲወጣ ሶ ሲዲው ከቤተክርስቲያን ያፈነገጠ ስለሆነ መቃጠል ነበረበት። እንኳንም ተቃጠለ። እና ምንፍቅናህን ህን አጨብጭበናል ብለው ይቀበሉ ነው። እና አይመጣውም፣ ሀሳቡም ልክ አይደለም። ለማንኛውም ቂም በቀል የተወጣ ስለመሰለ ማለትም ነው። ቂምህን ይዘህ የቆየሀትን እችን አጋጣሚ ተጠቅመህ ተናገርካት፣ አጋንንታዊ ስሜትህን አየንበት ለማለት ነው። ይህን የሱን ሐሳብ የምትጋሩ ሰዎች ማንነታችሁ እያሳያችሁ ነው። አባታችሁ ነብሰ ገዳይ ነበረ፣ እናንተም ነብሰ ገዳዮች ናችሁ እንደሚል፣ የነብሰ ገዳይ ስሜት ከሌለ የሰዎችን ሞት በደስታ ልትቀበል አትችልም። ማውገዝ ሲኖርብህ። እንደ ሁልጊዜ ተጠቂ አድርጎ ራሱን መቅጠር ተገቢ አይደለም እያሉ የሰው ለቅሶን ማሾፊያ ማድረግ ተገቢ አይደለም። ቆም ብላችሁ አስቡ። ይህ ንግግር የተናገረው የታድሶ እንቅስቃሴ ላይ ያለ ያሳተማቸው የስብከት ሲዲዎች የተቃጠሉት ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነውና ሻሸመኔ ላይ ያ ሁሉ ግፍ የደረሰው ያ ሁሉ ሰው የተገደለው ካህናት የታረዱት የኔን ካሴት እዛ ስላቃጠላችሁ ነው። በጣም እኮ የሚያሳዝን ምን አይነት ምን አይነት ጥላቻ! የሰዎቹ ሞት እንኳን ምንም ያልከነከነ በጣም እኔ እንጂ አይዱን ነው ጭራሽ። አባቶቻችሁ ባለማተሞች የሚታረዱት የሚገደሉት፣ እናንተ ምን እያደረጋችሁ ነው? ክርስቲያኖች አባቶች ድሮ ምን አድርገው ነው ዛሬ ላይ ክርስቲያኖች የሚታረዱት ካህናት የሚገደሉት በግፍ የሚጨፈጨፉት? አንተ ምን አድርገ ነው አባቶች ምን አድርገው ነው አባቶቻችን የቱ ጋር ምን አድርጎ ነው? እኛስ የትኛው ምዕመን ላይ የትኛው ህዝብ ላይ ግፍ ፈጽመን ነው? ሁል ጊዜ እንደተበደለች አይደለም ወይ ቤተክርስቲያኗ? ያልደረሰባት ግፍ አለ ወይ? እንደዚህ በድፍረት ገና ለገና እኔ የሰራሁት ሲዲ ተቃጠለብኝ ብለ በእኔ ምክንያት እግዚአብሔር እናንተን እየቀጣችሁ ነው፣ ግፈኞች ናችሁ፣ ግፍ እየሰራችሁ ስለሆነ ካህናት የሚታረዱት ብለህ በሞቱ በተሰቃዩ በተጨፈጨፉ የሁለት ዓመትና የሶስት ዓመት ህፃናት ላይ መዘባበቻ ስታደርግ ምን አይነት ወንጌል ነው እጅ ለያዝከው? ምን አይነት ጨካኝ ሆነ። ትንሽ እንኳን ረራ የለም እንዴ? ሀዘን ባይሰማህ እንኳን ዝም ማለት አትችልም አንተ። ተጨፈጨፉ የኔ ሲዲ ስለተቃጠለ ያልካቸው፣ ሻሸመኔ ላይ እኮ ስንቶች ያለ እናት ያለ አባት ቀርተዋል። ስንት እናቶችና አባቶች ልጆቻቸው ተገድለዋል፣ እዛ ቦታ ላይ በጣም ጨካኝ ሆነ። አንተ ከመናፍቅ ራሱ በላይ ነ። እርግጠኛ ዲያብሎስ ይቀናብሃል፣ በአንተ በፈጣሪ ስም አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን አንተ ምን አርገ ነው ጋሻው ምን ያደርጋል? ይሄንን ሀሳብ የአርሲ ምእመናንን መገደል የአርሲ ካህናትን መታረድ በቀጥታ ከምን ጋር ያገናኘዋል? ከነሱ መባረር ጋር፣ ከነሱ መውጣት ጋር ሻሸመኔ ላይ እንደዚህ ነበር፣ እንደዚህ አደረገው፣ እንደዚህ ለኩሰው ሰው እያለ የምእመናንን መሞት፣ የምዕመናን መገደል ከካሴት መቃጠል ጋር ያገናኘዋል። በማርያም እግዚአብሔር፣ አሁን እንደው ለካሴት የምዕመናንን ሞት አሳልፎ የሚሰጥ ይመስላቸዋል። ክርስቶስ ኢየሱስ ስለ አንዱ በግ ስለ አንዱ ምዕመን የደም ዋጋ ከፍለዋል። ስለ እያንዳንዱ ምእመን፣ ስለ እያንዳንዱ አገልጋይ ታዲያ የት ነው ይህን ልታገናኝ የምትችለው? በምን ያህል ብትደነቁር ነው? በምን ያህል ደግሞ አእምሮ ቢዘቅጥብ ነው? ሰውነት እኮ በቂ ነው። ሰው መሆን በራሱ በቂ ነው ለነዚህ ምዕመናን ለማዘን በክርስትና ጥላ መሆን እኮ አይደለም፣ ሰው መሆን በቂ ነው። ሰው የሆነ ሰው ያዝናል። ሕፃናት ሲገደሉ ያለ በደላቸው፣ እናት አባቶች ሲገደሉ። እንዲያው አንተ ተበድ ያለው ብትል የተበደልከው በቤተ ክህነት ላይ ባሉ ሰዎች ነው እነዚህ ህፃናት እነዚህ እናቶች እነዚህ አባቶች አንተ ሊያደርጉ ይችላሉ? እንዴት አድርገውስ ሊበድሉ ይችላሉ? ደግሞስ እንዴት ነው ያንተን በቀል በህፃናት እግዚአብሔር የሚበቀለው አንዱን ያለ በደሉ ስለ አንተ ያለ በደሉ በደላ ያልሰራውን የሚገድል የሚያስገድል ክፉ አምላክ ነው የምታመልከው አንተ የትኛውን አምላክ እንደምታመልክ አላውቅም። ግን ነውር ነው፣ አይባልም እንደሱ ይሄ በጣም የወረደ ብልግናም ጭምር እነዚህ ክርስቲያኖች ሊያሳዝኑ እንደ ሰውነት ተወው በሃይማኖት መመሳሰሉ እንደ ሰውነት ሊያሳዝኑ ሊሰማ ይገባል ስለነሱ እንጂ እንዴት እነሱ ላይ እንዲህ ያለ ንግግር ትናገራለህ በጣም ነውር ብልግናም ጭምር ግን ይኸውልህ እነዚህ ክርስቲያኖች ይህችን ቤተክርስቲያን አልበደለችም መበደል ብትፈልግ ኖሮማ በኃይል ብትገለጥ ዛሬ በኃይል በሥጋ ሀሳብ ቢሆን ብዙ ማድረግ ይቻላል ብዙ ማጥፋት ይቻላል ከክርስቶስ እሱን ስላልተማረች ከክርስቶስ እሱን ስላልተማረ ነው በፍቅር ለመመላለስ እያስተማርን እየሞከርን ያለ ነው ማለት ሌላው ትላንት በስልጣን ላይ ያላችሁ ዛሬም በስልጣን ላይ ያላችሁ አንዳንዶች እንዳልተፈጠረ ነገሩ እንደሌለ መካድ ትፈልጋላችሁ። አረ ግድ የላችሁ፣ ዛሬም እየተገደሉ ዛሬም እየሞቱ ነው። አልቆም እንደቀጠለን ያለው የክርስቲያኖች መጨፍጨፍ። ስለዚህ ሁላችሁም ድምፅ እንሆኑ፣ ሁላችሁም ባላችሁበት ድምፅ ሁኑ። የአርሲ ምዕመናን ስደት ይብቃ። የአርሲ ክርስቲያኖች መገደል ይብቃ። በሕይወት እንዲኖሩ ይፈቀድላቸው። አትግደሉን፣ በቃ ይበቃል። ሁላችሁም ድምፅ ሁኑ። ተጠቃን አንተ ምን አድርገህ ነው አልገባህም፣ እንጂ የሻሸመኔ ኦርቶዶክሳውያን ባለማተቦች ሥቃያቸውና መገደላቸው በእሳት መለብለባቸውና በሰይፍ መገደላቸው አሁን የሆነ ያክል ህመማችን ጥልቅ እንደሆነ አልገባህም። ይህ ተቋም የአረመኔዎች ተቋም ነው። በፍጹም የአዲስ ኪዳን ክርስቲያን የማይመስሉ ጌታ ኢየሱስ ክርስቶስ ዳግም ቢመጣ አሳልፈው የሚሰጡ ጨካኞች መስቀል አሸክመው አንጠልጥለው የሚሰቅሉ አረመኔዎች ናቸው። ከነዛ የሚለያቸው እነዚህ ወንጌል መያዛቸው ብቻ ነው። አንተ በሻሸመና የክርስቲያኖች ክርስቲያኖች ላይ ተዘባበትክ። በነዛ ምንም በማያልቁ ጨቅላ ሕፃናት ሞት ላይ አንተ ሂሳብ ሰራህ። ስለ አንተ የምንፍቅና ሲዲ፣ ስለ አንተ የክህደት ትምህርት፣ ስለ አንተ የወሮ በላ አስተምሮ ሲዲ እግዚአብሔር ስለዛ ሲዲ ብሎ የሻሸመኔ ሕፃናት በሳት ተበሉ! የሻሸመኔ እናትና አባቶች በሰይፍ ተገደሉ። እነዛ ብርቶቹ የሻሸመኔ ወጣቶች በጥይት ተገደሉ። ያንተ ተራ ምንፍቅና ሲዲ ስለተቃጠለ እግዚአብሔር ተበቀለልህ። በሕፃናቱ ሞት አሾፍክ። የኔ አምላክ ነው አልክ። ባሪያው ነኝ እኮ አልክ። እኔ ማቅ ግን አንተ በጋሻው የገንዘብ ባሪያ እንደሆንክ ነው ማቅ። አንተ የዲያብሎስ ባሪያ እንደሆንክ ነው ማልክ አንተ የሐሰት ትምህርት ባሪያ እንደሆንክ ነው ማቀው የትኛውን ኢየሱስ እንደምትከተሉ አሁን ፍንትው ብሎ የታየ ይመስለኛል። እኔ የሚያሳዝነኝ አንተ አረመኔነትህን፣ ጨካኝነትህን፣ እርኩስነትህን ስትነግራቸው ቁጭ ብለው የሚያዳምጡ እዛ ግልገል ደንቆሮች ያሳዝኑኛል። ትላንትናና ከትላንትና ወዲያ አሪስ ላይ የታረዱና የተቃጠሉ የሞቱ ኦርቶዶክሳውያንን ገና አምባችን ሳይደርቅ ገና የሐዘናችን ድንኳን ሳይፈርስ አንተ መጣና ደግሞ በሻሸመኔ ክርስቲያኖች በነዛ በሰማዕታት ሰዎች ላይ አሾፍክ። ክርስትናን በደማቸው ያደመቁ፣ ክርስትናን በሞታቸው የገለጡ አንተ በእነሱ ሞት ላይ ያንተ የእግዚአብሔር በቀል መሆኑ ለማሳየት ሞከርክ። የሻሸመኔ ክርስቲያኖች ይሄንን ድምፅ እንዳትረሱት። ለካ ሲያቃጥሉን ነዳጁን ታቀብላቸው ነበረ። ለካ ለውጋሮቻችን ጨርቅ ትይዝ ነበረ። ለካ ሲያርዱን ቢላውን ትስልላቸው ነበር። በእኛ በኦርቶዶክስያን ባለማተቦች ሞት እንዲህ ደስ ሲል ነበር ማለት ነው። እኛ ስንታረድ ደስ ሲል ነበር። በእሳት ሲያቃጥሩን ልብ ባሴት ይሞላ ነበረ። የትኛውን ወንጌልን ያዝከው? የትኛውን እግዚአብሔርን የምትከተለው? የትኛውን ጌታ ኢየሱስ ነው የምታገለግለው? እውነት አንተ ዲያቆን እስጢፋኖስ የሚያገለግለውን ኢየሱስ ነው የምታገለግለው? ጴጥሮስና ጳውሎስ የሰበኩትን ወንጌል ነው የምትሰብከው? አንተ አይደለም፣ አረመኔ ነ፣ ክፉ ነ፣ ጨካኝ ነ። በሻሸ መኔ ሕፃናት ሞት ላይ የቀለድክ፣ በሻሸ መኔ ክርስቲያን እናት አባቶቻችን ደም ላይ የተረማመድክ፣ በሻሸ መኔ ወጣቶች ሞት ላይ የቀለድክ ያሾፍክ ሰው ነ። እመነኝ በጋሻው ይህ መከራ በቤትህ ይገባል። እቺ ቤተ ክርስቲያን ምን አደረገች? ምን አድርጊ ነው የምትላት? ጥምቀት አያስፈልግም እያልክ ቅዱስ ቁርባን አያስፈልግም እያልክ ቅዱሳን ጻድቃን ሰማዕታት አያስፈልጉም እያልክ ከቤተ ክርስቲያን በተቃራኒ በሆነ ትምህርት ቤተ ክርስቲያን መቆየት ነበረብህ? መቆየት ነበረብህ? ከነ ምን ፍቅና ከነ ክህደት ቀሚስህን ለብሰህ መድረካችን ላይ መቆም ነው የፈለግከው? ላና ወግዝ ነው ወይ? ላና አባረርህ ነው ወይ ከነ ምን ፍቅና ትምህርት አዝለን እንዞር ነው ወይ? ምንድነች ቤተ ክርስቲያን አድርጌ የምትላስ? ምን ታርግች ቤተ ክርስቲያን? መቼ ነው ከዚህ ቤተ ክርስቲያን አናት ላይ የምትወርደው? በጣም ነው ማዝ ነው። መናፍቃን የአረመኔዎችና የጨካኞች ስብስብ ነው። የወሮ በለችና የወንበዴዎች ስብስብ ነው። በክርስቲያኖች መገደል ሐሴት የሚያደርጉ የአረመኔዎች ስብስብ ነው። መናፍቃን እዛ አዳራሽ ተቀምጣችሁ አሻንጉሊቶች አሁን በዚህም ጉዳይ አሚን ብላችሁ ይሆን። እግዚአብሔር ስለኔ የሻሸ የሻሸመኔ ሕፃናትን ገደለ ሲል እግዚአብሔር ስለኔ ሲዲ ሲል የሻሸመኔ እናትና አባቶችን፣ ወጣቶችን በእሳት አጋያቸው ሲል አሚን ያላችሁ እናንተ የሰው አሻንጉሊቶች፣ የሰው አሻንጉሊቶች፣ ማንም የሚጫወትባችሁ ግልገል ግልገል የሆናችሁ ደናቁርት፣ ከዛ አትወጡም እንዴ አታመልጡም? አሁን ከእንደዚህ አይነት አረመኔዎች ከእንደዚህ አይነት ጨካኞች ስብስብ አታመልጡም ወይ? እኛ ኦርቶዶክሳውያን ባለማተቦች ግን ጌታ ኢየሱስ እንዲህ ነው ያለን በማቴዎስ ወንጌል ምዕራፍ 24 ቁጥር 9 ላይ በዚያም ጊዜ ለመከራ አሳልፈው ይሰጧችሁማል፣ ይገድሏችሁማል፣ ስለ ስሜም ባሕዛብ ሁሉ የተጠላችሁ ትሆናላችኋል። የምንገደለው ስለ ጌታ ኢየሱስ የምንገደለው ስለ ወንጌል ነው፣ የምንገደለው ስለ ክርስቶስ ኢየሱስ ነው። ሌላ የምንገደልበት አጀንዳ የለንም። እኛ የወንጌልን ብርሃን ይዘናል። አንተና ግብረ አበሮቹ ሰይፍና ገጀራ እሳታችሁን ይዛችሁ እየገደላችሁን ትኖራላችሁ። እኛ ግን አንገልም፣ እንገደላለን። እኛ አንገፋም፣ እንገፋለን። እኛ አናስርም፣ እንታሰራለን። ይህ ወንጌል ነው። ይህ እውነተኛ የኢየሱስ ክርስቶስ መንገድ ብቻ ነው። የአንተን አረመኔነትና ጨካኝነት ግን በደንብ ፍትን ዋድርገ አሳይተናል እንዳትረሳው። ሰላም ለሁላችሁ ይሁን። እንግዲህ በአርሲ እየተፈጠረ ያለውን ነገር ሁላችሁም የምታውቁት ነገር ነው። የእግዚአብሔር ሕዝብ ወይም ክርስቲያኑ በጣም አደገኛ በሆነ መልኩ እየተጨፈጨፈ ያለበት ሁኔታ ላይ ነው ያለው ማለት ሌትራል እየተጨፈጨፈ ይሄ ቃል ይገልጸዋል በደንብ ህፃናት ሳይቀሩ አደገኛ በሆነ መልኩ እየተገደሉ በጣም በርካታ ክርስቲያኖች ናቸው እየተገደሉ ያሉት። እርግጥ ነው ሰማዕትነት እንግዲህ ለክርስቲያኖች ክብር ሊሆን ይችላል፣ ነውም። ግን ሰማዕትነት ክብር ነው ማለት በሆነው ባልሆነ አጋጣሚ የሆኑ ሰዎች እየተነሱ ይህንን የእግዚአብሔርን ህዝብ ወይም ክርስቲያኖች የማጽዳት ስራ ይሰራሉ፣ እየጨፈጨፉ ይጨርሷቸው ማለት ግን አይደለም እንዴ ቤተ ክርስቲያን እዚህ ምድር ላይ ስትቀ ስትኖር እኮ ለአንድ ታላቅ የሆነ ዓላማ አጀንዳ ነው። ይህም ህዝቡን ሁሉ ወደ ክርስቶስ መንግስት ለመመለስ ነው። እንዲህ እንዲሁም ደግሞ በህይወት መኖርንም ደግሞ ይጠይቃል እና ማንም እየተነሳ ዝም ብሎ የማጽዳት ስራ ብቻ እንዲሰራ እሱን የሚፈቅድ አይደለም የሰማትነት ነገር እና ይህ በጣም አስቸጋሪ ነገር ነው። ማለት ክርስቲያኖች ሀገራችን ኢትዮጵያ የክርስቲያኖች መቆያ ናት፣ ማለት እዚህ የምንቆይባት ሀገራችን ናት የክርስቲያኖች ብቻ አደለችም፣ ግን መቆያችንም የእኛም ጭምር ናት። ላለፉት ለሺ ምናምን ዓመታት ለሺ ዓመታት ሙሉ እንደሚታወቀው ይህ የእግዚአብሔር ህዝብ ክርስቲያኑ አሁን ላለንባት ለኢትዮጵያ ባለውለታ ነው። እሱን አቁሙ ያቆያት ዓለም እንዲ ነው እኮ። አሁን ደርሶ የሆነ ሰዓት ላይ ብቅ ተብሎ ይህንን ሀገርን አቁሙ የኖረውን ህዝብ ደግሞ ጨፍጭፌ ሊጨርስ ብሎ የሚነሳ የሆነ አካል ካለ እርግጥ ነው ሰይጣናዊ ነው። ሰይጣናዊ ነው። ግን ደግሞ አንደኛ የርሰን አባቶች ሲቀጥል ደግሞ በዋናነት እንደው ማለት በሀገሪቱ ላይ ህግ አለ መንግስት አለ ያ መንግስት ለዜጎቹ ለክርስቲያኖችም ጭምር ማለት ነው ከለላ ጥበቃ ሊያደርግ ይገባል እና ፕሊዝ ፍትህ ያስፈልገናል ጥበቃ ክለላ ያስፈልጋቸዋል በአርሲ ላሉ ክርስቲያኑ ድመቶቻችን ማለት ነው አባት እናቶቻችን ኢቨን ህፃናቶችም ጭምር እና በጣም ኮንሰርኒንግ ነው በጣም አስቸጋሪ ነው እና ሰው ፍትህ ነው ልንል የምንችለው ለመንግስቱ